የፋይናንስ ተቋማት የፋይናንስ ደኅንነትን ለማስጠበቅና ለማረጋገጥ በጋራ መስራት ይገባቸዋል ሲሉ የኢትዮጵያ ንግድ ባንክ ዋና ዳይሬክተር አቶ አቤ ሳኖ ተናገሩ። ባንኩ አራተኛውን የኮምፕሊያንስ ቀን የፋይናንስ ደኅንነትን ማረጋገጥ በሚችሉ ጉዳዮች ላይ ውይይት በማድረግ አክብሯል። ራሄል ደምሰው የኢትዮጵያ ንግድ ባንክ የኮምፕላያንስ ቀንም በዋና መስሪያ ቤቱ የመንግስት መስሪያ ቤት ኃላፊዎች፣ የባንኮች ተወካዮችና ሌሎች ጥሪ የተደረገላቸው እንግዶች በተገኙበት አክብረዋል። ቀኑ የተከበረው ለአራተኛ ጊዜ ኮምፕላያንስ አማራጭ ሳይሆን መሰረት ነው በሚል መሪ ሐሳብ ነው። የኢትዮጵያ ንግድ ባንክ ፕሬዚዳንት አቶ አቤ ሳኖ በፋይናንስ ላይ የሚፈጸም የወንጀል ድርጊት ምላሽ ለመስጠት ተገቢ ዝግጅት ማድረግ ያስፈልጋል ብለዋል። ኮምፕላያንስ በጣም ክሪቲካል ነው። ያው ኮምፕላይ የሚደረገው የወጡ ስርዓቶችን በአግባቡ ስራ ለማዋል ነው ግን ስርዓቶቹ ለምን ይወጣሉ የሚለው ነው። ኢምፖርታንት ሱን ስንረዳ የወጡ ስርዓቶችን በወጉ እንድናከብራቸው ይጠቅማል። የባንክ ስርዓት ደግሞ ታማን የሚሆነው ጤነኛ መሆኑን አስቀማጩ ማመን ያለበት አካል ሲያምን ነው። እና አንደኛ፣ ጤንነቱን መጠበቅ ይኖርብናል። ሁለተኛ፣ ጤነኛ መሆኑንም ለሕዝቡ ማስገንዘብ ይኖርብናል ማለት ነው። ህዝቡ እንዲያምን ባንኮችን እንዲጠቀም ማለት ነው። በባንኮች የሚንቀሳቀሱ ገንዘቦችን በመቆጣጠር ታክስ የማሸሽ በሙስና የተገኘ ገንዘብን የመሰወርና ሽብርተኝነትን ለመደገፍ የሚደረጉ ጥረቶችን መከላከልና የደንበኞቹን ማንነት በሚገባ ማወቅ ላይ ትኩረት ተሰጥቶ ሊሰራ የሚገባ ጉዳይ መሆኑን ጠቁመዋል። የባንኮች ሀብት ትልቁ የደንበኞች እምነት ነው፣ የእኛ ችሎታ አይደለም። ይሄንን እምነት ደግሞ ለመጠበቅ ቀን ከሌሊት መስራት ይኖርብናል። ይሄን ስራ እኛ ባንክ ውስጥ ያለነው ነው ዋና ተዋናዮች፣ በደንብ በዋናነት መስራት ይኖርብናል። ከዚህ ሲያል በዋናነት ግን ሬጉሌተር ትልቅ ኃላፊነት አለባቸው። የሀገሪቷን ህግ ስርዓት የማስከበር ኃላፊነት ይኖርባቸዋል። ህግ አውጪው በዚህ በዚህ መስመር ሂድ እሱ ባወጣው ህግ ደግሞ እኛ መሄድ አለብን። እየሄድን መሆኑን ደግሞ ኦን ኮንቲኒየስ ቤዚስ ማረጋገጥ ይኖርብናል። ይሄን አልፎ ችግር ሲከሰት ደግሞ ህግ አስከባሪ ሀይሎች አሉ፣ እንደነ ፖሊስ አክሽን ይወስዳሉ ማለት፣ ቶሎ ወደ መስመር መመለስ። ለዛም እነሱም እርምጃ ለመውሰድ እንዲረዳቸው ሬፈረንስ መኖር አለበት። አንድ የምንከተለው ህግ የተጣሰ ነገር መኖር አለበት ማለት ነው። እኛም የወጣውን ህግ ተከትለን መሄዳችንን ማረጋገጥ ስንችል ህግም ደግሞ ደንበኞችም ሌላውን ሊከተል የሚገባው ሲኖር ሁላችንም ላደረግ ነው ለፈጸም ነው ሌባውም ለጣሰው ህግ እኛም ህጉን አክብረን ካለን ለዛ ተጠያቂ እንሆናለን ማለት ነው። የኢትዮጵያ ንግድ ባንክ የሪስክ አስተዳደርና ኮምፕሊያንስ ምክትል ፕሬዚዳንት አቶ ፍሬው ገብረስላሴ በበኩላቸው በኢትዮጵያ ንግድ ባንክ የኮምፕሊያንስ ባህልን ለመገንባትና ለማስረጽ ከፍተኛ ስራ እየተሰራ መሆኑን ገልጸዋል። ኮምፕሊያንስ ሲባል በዋነኛነት አንድን ነገር የተዘረጋ አሰራር አለ ስርዓት አለ፣ ደንብ አለ፣ መመሪያ አለ፣ ህግ አለ። እነሱን አክብሮ የመስራት ጉዳይ ነው። የዚህ መድረክ ዋናው ዓላማ የኮምፕላያንስን ባህል አድርጎ በባንካችን አሰራር ውስጥ ለማስተግበር እና ለማስረጽ የምናደርገው ሂደት ነው። ደንበኛን ከማወቅ ጋር ተያይዞ የቴክኖሎጂ ግብዓቶች የደንበኛን ማወቅን የሚያግዙበት ወይም ደግሞ የሚረዱበት ሁኔታን ነው ዲስከስ እያደረግን ያለ ነው። ባህል እንደሚታወቀው በአንድ ጊዜ የሚመጣ ነገር አይደለም። የብዙ ወቅቶች እና ጊዜያቶች ድግግም የስራ ውጤት ነው። በመርሃ ግብሩ በተለያዩ ርዕሰ ጉዳዮች ላይ የዘርፉ ከፍተኛ ባለሙያዎች ባቀረቧቸው መነሻ ጽሁፎች ላይ ውይይት ተደርጓል።